የኔ ጥያቄ የዕብራውያን መጽሐፍ ምዕራፍ ሁለት ቁጥር ዘጠኝ ላይ ከመላእክት ያነሰው የኋለኛው ሰው ምንነቱ ምንድን ነው ነው። ዕብራውያን መጽሐፍ ምዕራፍ ሁለት ከመላእክት በጥቂት አንሶ የነበረውን ኢየሱስን ይላልና ከመላእክት ጋር በባህሪ ተነጻጽሮ አነሰ የተባለው ምንነቱ ምንድን ነው? ሰላም ብያለው እንዴት ነው? ሰላም ሰላም። ቤሪያ እንኳን ደህና መጣ። ደህና። እግዚአብሔር ይመስገን። የእኔ ጥያቄ የዕብራውያን መጽሐፍ ምዕራፍ ሁለት ቁጥር ዘጠኝ ላይ ከመላእክት ያነሰው የኋለኛው ሰው ምንነቱ ምንድን ነው ነው። ዕብራውያን መጽሐፍ ምዕራፍ ሁለት ከመላእክት በጥቂት አንሶ የነበረውን ኢየሱስን ይላልና ከመላእክት ጋር በባህሪ ተነጻጽሮ አነሰ የተባለው ምንነቱ ምንድን ነው? በባህሪ ተነጻጽሮ የሚል ነገር አለ እንዴ? ከምንድ ጋር ነው ታዲያ ያነጻጽረው? ከመላእክት ጋር ሲያነጻጽር ከምንድ ጋር እንዳነጻጸረ እንግዲህ ሄደን እናያለን። ግን ከባህሪ ጋር ተነጻጽሮ የሚል ነገር አለ ወይ ባህሪ ማለት ምንነት ነው። እንግዲህ የባህሪ የመላእክት ምንነት ጋር አነጻጽሮ ለማለት? አይ ባህሪ የሚለው ክፍሉ ቃሉ፣ አሁን የኔ ጥያቄ ያለው አንተ ስላነሳው የሚል አለ ወይ? ካለ አለ በለኝ፣ ከሌለ የለም በለኝ። የለም ባህሪ የሚል የለም። ከምን ጋር እንዳነጻጸረው ክፍሉ ጋር ገብተን እንዲ አለ። ስለዚህ የሌለ ነገር አትጨምር፣ መልስ አይኖረኝም። የሌለ ነገር ስትጨምር እሺ ክፍሉን ነው እንዴ እሺ ክፍሉን ላንብበው ለዕብራውያን መጽሐፍ ምዕራፍ ሁለት ቁጥር ዘጠኝ በእግዚአብሔር ጸጋ ስለ ሁሉ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ይላል ከመላእክት አነሰ ሲል በምኑ ነው ያነሰው በምን ይላል ክፍሉ ከመላእክት አነሰ ይላል ስለዚህ በምንም አይልም። ስለዚህ ከመላእክት አነሰ ሲል በምንም በምንድን ያነሰው ነው ጥያቄ፣ ስላልገባኝ በምንም ካላለ ጥያቄ አይሆንም። በምንም አላለም ነው የሚሆነው ማለት ነው። በዚህ ካለ ግን ጥያቄ። በምንም አላለም ነው ካላለ ማንም ሊልህ አይችልም። ካላለ በምንም አላለም ካልክ በቃ በምንም አላለም ማለት ነው። ስለዚህ ከመላእክት አላነሰም። አይ አንሷል ብሎ አንሷል ብሎ ይበልጣልም ብሎ አስቀምጧል። አንሷልም ብሎ አስቀምጧል፣ ግን አንሷል ያለበት በምንድን ነው ሲል በምንም አለ። በምንም ካላለ ታዲያ ማንም አይ ቃል አሁን አንተ እየጠየቀኝ ያለህ ሎጂካል ወርድ ስለሆነ ነው ቃል አሁን በባህሪ ያነሰ ስል ባህሪ የሚል ቃል አምጣት ልትል ትችላለህ። በምንነት አነሰ ስል ምንነት የሚል ቃል አምጣት ትላለ። ስለዚህ አንተ ቃሉን አንተ ወልደህ እንድትናገርልኝ ነው የምፈልገው። ምክንያቱም ቃሉን እኔ አልናገረውም፣ ጥያቄን እኔ አቀርባለሁ። በምን አነሰ ሲል በምንድን ነው ያነሰው ነው እኔ ጥያቄን። ወልደህ እንድትናገርልኝ የሚባል ነገር አይኖርም። ምወልድበት ምክንያት የለም። የተጻፈ ነገር ካለ ተጽፏል። የሚል ነገር የለም ብለ ከዘጋ ግን የሚል ነገር ከሌለው በቃ የለም የሚል ይህን ነገር ከሌለ እኮ ማንም። ከመላእክት ይልቅ ኦኬ፣ ከመላእክት ይልቅ በጥቂት አንሶ የነበረውን ኢየሱስን ይላል። በምንድን ነው ከመላእክት አነሰ ሲል ያነሰው ነው ጥያቄ። እንደዚህ እናርግ ቤሪያ፣ አሁን እኔ ለእንደዚህ አይነት እንትን ያው ብዙ እንትን የለኝም ቦታ የለኝም እዚህ ላይ ሲሪየስ የሆነ ፖይንት ያለው ነገር ብቻ ነው መናገር የምንፈልገው። ገባ እንጂ ዝም ብሎ ወልደ ነገር ልኝ ስላለ ከዛ በኋላ ደግሞ የሆነ ክፍል ከፍተ ደግሞ ተወለደ ምናምን እኔም ወለድኩኝ እንደዚህ አይነት የጨዋታ ነገር ውስጥ ማድረግ አይቻልም። ቁም ነገር ነው የምንናገረው። ጥያቄ ካለህ እንትን እኮ ነው የሚታይ እንትን አሁን እኔ ጥያቄህን ስጠይቅ እንትን አደረከው ሎጂካል ስላደረከው። መንገዱን እንግዲህ እኔ ጥያቄን ነው የምጠይቀው። አሁን አንተ ሎጂክ አላደረከው በባህሪ ስልህ ባህሪ የሚል ቃል አምጣ እንዲያልከኝ። ስለዚህ አሁን የእኔ ጥያቄ ምንድን ነው የሚሆነው? ከመላእክት በጥቂት አንሶ የነበረውን ኢየሱስን ይላል። ኢየሱስ ተብሎ የሚጠራው ደግሞ ወልድ ነው ሁለተኛው ሰው። በምንድን ነው ያነሰውን? እኔ ጥያቄ ቤሪያ ጥያቄ ስትጠይቅ በባህሪ አነሰ ብለህ ስትለኝ ከየት ቦታ ላይ ነው በባህሪ ያነሰው ብዬ ማለቴ፣ እኮ አንተ ስላልክ ነው። ምንም አማራጭ አለኝ እን የለኝም እኮ የኔቸር አይደለም እየተሰማማን። በባህሪ ነው ያነሰው ብለህ ስትለኝ ስትለኝ በባህሪ ያነሰ አይቼ ስለማላውቅ እኔ ካለ ተቀብዬ ያው በባህሪ ያነሰው ብዬ እልሃለሁ። በምንድን ነው ያነሰው ስትለኝ በባህሪ ነው ብለህ ጀምረሃል አንተ ስለዚህ በባህሪ ነው ያነሰው የሚል ካለ ታሳየኝና እስኪ ልበል ብዬ ሄድኩኝ። ስል ደግሞ አይ አልተጻፈም፣ ለ ሴት መታው እኔ ነኝ የጨመርኩት። አ አንተ የጨመርከው ቃል ከሆነ የጨመርከው ነገር ላይ እኔ ምንም ማለት አልችልም። መጽሐፉ ምንም አላለም አልክ። ከዛ በኋላ ደግሞ ካላለ ደግሞ አላለም ነው። አሁን እንትን እያደረግከው ነው ሎጂካል ማለት በሎጂክ ነው መልስህን እየመለስክ ያለኸው። አሁን የኔ ጥያቄ ከመላእክት በጥቂት አንሶ የነበረውን ኢየሱስን ይላል። በምንድን ነው ያነሰው ከመላእክት? አሁንም አሁንም ሌላ ነገር እያረክ ነው ቤሪያ፣ በሎጂክ እያረከው ነው። ምን ሎጂክ አረኩኝ? እስኪ ጥያቄ ምንድን ነው ሎጂክ? እሺ፣ የጥያቄን ብቻ መልስልኝ፣ እንትኑ እንዳናረዝመው አንተም ሰዓት ስለሌለ፣ ከመላእክት አነሰ ይላል። በምኑ ነው ያነሰው ከመላእክት? እሱን መልስልኝ። ሌላ ለነስጋ በሎጂክ ነው ያደረግከው ያልከኝ፣ ምንድን ነው ሎጂክ ያረኩት ነው ንግግራችን ዲያሎጉ እንዲረዝም እያደረግክ ስለሆነ እኔ ደግሞ ጥያቄውን ሊትራል ቀጥታ ነው የምፈልገው። እና ዲያሎግ ሳይረዝም በጣም ይቅርታ ቃላታዎች ለተጠቀምኩት ይቅርታ። የእኔ ጥያቄ ከመላእክት ያነሰ ይላል ሁለተኛው ሰው፣ ከመላእክት ያነሰው በምንድን ነው ከመላእክት ጋር ተነጻጸው? እሱን መልስልኝ። ሎጂክ ያደረግኩት ምንድን ነው? እሱን ንገሪኝ። ሎጂክ ያደረግከው አሁን እኔ ለምጠይቅ ጥያቄ መልሰህ ጥያቄን ትጠይቅኛለህ። እኔ መልስ ነው የምፈልገው፣ አንተ መልሰህ በጥያቄ ላይ ጥያቄ ታነሳል ያ ማለት ምንድን ነው? ጥያቄን በጥያቄ ለመመለስ ወይንም የሆነ ሌላ ላይን ለመስጠት እየሞከርክ ነው ማለት። አሁን እሱኛውን መስመር እንተውና ቤርያዬ አሁን እንዲህ አይነቱ አካሄድ እኮ ስለ አሁን እንዲገባህ የሚገባው ምንድን ነው መሰለህ፣ ይህን ሳደርግ ሌላ አይነት አካሄድ እንደማያዋጣ ነው እንዲገባህ የምፈልገው ብተዋል መነጋገር ያለብን ያልገባህ ነገር ኖሮ ከሆነ ያቺ ያልገባህ ነገር እዛ። ሌላ አይነት ነገር ለማድረግ በምትሞክርበት ጊዜ ግን ሁሉም ጥያቄ ይሆናል ወደ አንተ ይመጣል ማለት ነው። ገባህ? ያልተጻፈ ነገር ጨምረህ ስትመጣ ጥያቄው ወደ አንተ ይዞራል። አሁን እያንዳንዱን አሁን የተናገርካቸው ነገሮች ሁሉ ለእኔ ጥያቄ ናቸው። ሎጂካ አረካው ስትለኝ፣ ምንድን ነው ስለ እስካሁን ምንም መልስ የለም አየሁም። ከዛ ይቅርታ ቤክ ቤካ ይቅርታ ስላወራሁት ነገር ይቅርታ። ደቂቃ እንዳንፈጅ ጥያቄ ጥያቄ ልጠይቅልህ እና እሷ ላይ መልስልኝ። ከመላእክት አነሰ ይላል። ከመላእክት አነሰ ሲባል በምኑ ነው ከመላእክት ያነሰው? ልጨርስ ይችል ልጨርስልኝ። ብዙ ሰው እንደሚሰማ እያወቅህ እኮ ነው ይሄን የምታደርገው። ከዛ በኋላ ምንድነው ያደረግከው? ብሌ ምን ለማድረግ ነው እየሞከር ሎጂካ ያደረግከው ዲያሎግ አደረግከው፣ ምናምን እያልክ እኔን እንትን ለማድረግ ነው እየፈለግከው አንተ ማለት ነው። እኔ ችግር የለብኝም። እኔን እንትን ስላረቀኝ ግን፣ እንደዛ ስታደርግ ወደ አንተ ይመጣል። እስኪ ምንድነው ዲያሎግ ያረኩት? አንተ ያልከውን ነው የጠየኩህ። ጠየቅ በባህሪ ነው የሚነጻጸረው ስላልክ እስኪ የት ቦታ ላይ ነው ብዬ ማለቴን ተሳስቼ ነው ከማለት ፋንታ ያንን ለመሸፈን እኔ እቺ ብቻ ነው የጠየኩህ ተሳስቻለሁ ካ የተሳስቻለሁ እኔ የተሳስቻለሁ ያለው ይቅርታ። ከመላእክት አነሰ ሲል በምኑ ነው ከመላእክት ያነሰው? እሱን መልስ ክፍሉ ምን እንደሚል። ክፍሉ እኮ ግልጽ ነው። አንተ ፈቃደኛ ከሆንክ ምን ይላል መሰለ? እንደዚህ ይላል ሁሉ ከግሩ በታች ከቁጥር ስምንት ወረድ ብለህ ሁሉን ከእግሩ በታች አስገዛለት ብሎ መሰከረ። ሁሉን ከእግሩ በታች ባስገዛ ጊዜ ያልተገዛለት ምንም አልተወምና፣ አሁን ግን ሁሉ እንደተገዛለት ገና አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት በጥቂት አንሶ የነበረውን ኢየሱስን ከሞት መከራ የተነሳ የክብርና የምስጋና ዘውድ ተጭኖ እናያለን አለ። በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ የነበረውን ሞትን የቀመሰው በምንድን ነው? ኦኬ በሰውነት ነው። መላእክት ተፈጥሮ አላቸው። መላእክት የተፈጠሩ ናቸው። ኢየሱስ በአንተ ትምህርት ፍጡር አይደለም። ከፍጡር ጋር የተነጻጸረው በምኑ ነው? ይህን ጥያቄ ቀጥታ እንዲገባ ስለ ፍጡር ያወራል፣ እዚህ ጋር ስለ መፈጠር ያወራል። መላእክት ፍጡር አይደሉም እንዴ? ከፍጡር ጋር ከተነጻጸረ አሁን እዚህ ቦታ ላይ መላእክት ፍጡር ናቸው ወይም ፍጡር አይደሉም ስለሚል ነገር ያወራል እኔ አሁን መላእክት አሁን መላእክት ፈጣሪ አይደለም። እንግዲህ ከፍጡር ጋር እየተነጻጸረ ነው። ከፍጡር ጋር ተነጻጽሮ በምኑ ነው ያነሰው? በምን እንዳነሰ እሷን ብቻ መልስልኝ። በሞት ነው ካልክ ወንድሜ፣ በሞት ነው በሞት ነው ካልክ በሞት አንሷል አይደለም የሚለው። ሞትን ይቀምስ ዘንድ አነሰ እንጂ ያነሰው ስለ ሞት ነው። ያነሰበት ምክንያት ሌላ ነው። መልስ ካለ ያነሰበት ምክንያት ሞት። እንደዚህ እናርግ ብሄድ ያየ እሺ ጥያቄን ሰምቻለሁ። ዝም ብለን አሁን ከዚህ በላይ እንትን ማድረግ የለብንም። ጥያቄውን አድሬስ አደርጋለሁ። ታች ሆነ መስማት ትችላለህ። ዝም ብሎ እንትን ማድረግ የለብንም ማለት ነው። ክፍሉ ላይ ስለ መላእክት መፈጠር የሚያወራ ነገር የለውም። ስለ ባሕሪ ንጽጽር የሚያወራም ነገር የለውም። እነዚህ ሁሉ አንተ የጨመርካቸው ናቸው። አንተው ውስጥ ያለ ሀሳብ አለ ከዛ የሚመነጭ ነው። ስለዚህ አልተጻፈም። ክፍሉ የሚያወራው እዚህ ቦታ ላይ በእግዚአብሔር ጸጋ ከሰው ሁሉ ስለ ሰው ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ይልቅ በጥቂት አንሶ ነበር። ስለዚህ ሞትን ይቀምስ ዘንድ በዛ ነው የሚለው። ስለዚህ ሞትን የቀመሰው ምን በሆን ነው? ስጋ በመልበስ ሰው በመሆን። መላእክት ደግሞ አላደረጉ ይህ ነገር የለባቸውም መላእክት ነው የሚለው። ስለዚህ በዚህ ነው የተጻፈው እንጂ በባህሪ በምናምን የሚል ነገር የለ። ፍጡር በመሆን ፍጡር ባለመሆን የሚባል ነገር የለ የተጻፈው ክርስቶስ በሰውካ በምን ሆኖ ከመላእክት ከመላእክት ጋር የተነጻጸረ በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ስለቀመሰ፣ ይሄ ነው። መላእክት ደግሞ የኔ ጥያቄ ሞት ቤሪያ መላእክት አልሞቱም ከዛ በፊትም ከዛ በኋላ፣ ክርስቶስ ግን ሞትን ቀመሰ። ስለዚህ ለሰለ ሰዎች ሁሉ ሞትን ይቀምስ ዘንድ ከመላእክት አንሶ የነበረውን አለ። ስለዚህ ሞትን ለመቅመስ እሱ ምን ሆነ? ሰው ሆነ፣ በስጋ መጣ፣ በስጋ ተገለጠ። መላእክት ግን በስጋ አልተገለጡም፣ በስጋ አልመጡም። ስጋ መልበሱን ነው፣ ሞት መቅመሱን ነው እዚህ ጋር ሚነግረ ከዛ አንጻር ነው የሚያወራው እሺ።